ኖላዊ ድራማ እንደቀጠለ ነው። እንግዲህ ሀና የምናሴ ጓደኛ ሀሮ እንግዲህ እያስቸግራት ነው። አባትሽን ሕክምና እኔ ወጭ ልሸፍንና ላሳክማቸው እያለ እንግዲህ ስልኳን ከምናሴ ላይ ወስዶ በጣም በስልክ እየደወለ እያጨናነቃት ነው። ብንገር እየጠበቀም ስትገባም ስትወጣም እንግዲህ እያስጨነቃት ነው። እሷ ግን አባቴን ማንም ረቶኛም ደግሞ ከማንም እርዳታ ፈልጌ አላሳክመውም። በራሴ እና ራሴ ብቻ በጉልበቴ ሰርቼ በራሴ በላቤ የሰራሁትን ነው ሰርቼ ነው ማሳክም የምፈልገው ብላ እንግዲህ እየነገረችን ነገር ግን እንግዲህ ሀሩን ሊረዳት አልቻለም። በዛ ላይ ደግሞ ሀሩን እንግዲህ የምናሴት ሰላም ወደዋለች ማለት ነው። የፍቅር ጥያቄ አቅርባለታለች ማለት ነው። ነገር ግን ሰላም ተወዳደው እንጂ ሀሩ እንግዲህ ያለው ሀና ጋር ነው። ማነው እሱ ደግሞ ሀናን ወዷል። ሀና እንግዲህ ስቃዋ እየበዛ ነው። መንገድ ላይ እየጠበቀ እያሰቃያ ነው። ምክንያቱም እሷ ምንም ነገር እንድታወ እንድታይበት አትፈልግም። የሥራ ሞራሯ ከፍተኛ ነው። ስራ እንድትሰራና በስነ ስርዓት የምናሴ እናት እንግዲህ ምናሴን ተንከባከሽ ጠብቂኝ፣ ሶስት እጥፉን እከፍሻለሁ ብላታለች እና ያንን ሰርታ እንግዲህ እሷ አባቷን እንደማሳከም ነው። አባቷ ደግሞ ከማንም እርዳታ እንደማትፈልግ እየነገረችው ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ፣ ረቢል አለሚን በያላችሁበት አላህ ይጠብቃችሁ። ኖራዊ ድራማ እንግዲህ አስተማሪ ድራማ ደስ ንጹህ ድራማ ነው። በጣም ደስ ይላል ማለት ነው። አንይ እንግዲህ በቀደም ለመስታወት ሲያክል የፍቅር ጥያቄ እንግዲህ ጆሮ ነበር ያቀረበላት። ጆሮ እንግዲህ በጣም መልካም ልጅ ነው፣ የሚያሳዝን ልጅ ነው። ጆሮ እንግዲህ የፍቅር ጥያቄ ሲያቀርብላት አጠገቤ እንዳትደርስ ብላ አስቀይማ ነበር እንግዲህ የሸኘችው። ደግሞ ወደና ምናሴ ቤት ስትመጣ ደግሞ የምናሴ ጓደኛ እንግዲህ ታውቋት ነበር ምናሴ አስታውቋት ነበር እንደ ያት እንግዲህ ወደ አሁኑ ነው ምናሴን መቀመጫና ማስወጫ ያቃተው ማለት ነው። ምክንያቱም ሀና ሀና እያለ ምናሴ እራሱ በጣም አስቸግሯታል። ወደው ነበር እንግዲህ ሊግባባት የቻለው አሩ ማለት ነው። አሩ እንግዲህ ሀናን ወዷል። ስትሄድም ወደ ቤት እየጠበቀ ስትመጣም፣ በስልክም እየደወለ ወደ እሷ እንግዲህ ህይወት ለመግባት በጣም እየታገለ ነው። እሷ ግን ፍንክች አላለችለትም ማለት ነው እንግዲህ እንትና አሮን የአባትሽን ወጪ ልሸፍንላቸው እያለ ያስጨንቃት አሷ ደግሞ የአልደራደርን በአባቴ ብላ እምቢ ብላለች ማለት ነው እንግዲህ ሀና አባቷ ታሞባት ወደ ሚናሴ ስትደውል ነው ይህን ሚስጥር እንግዲህ እየነገረው ማለት ነው ሚናሴ ደግሞ በጣም እንደመማችው እየነገረው እና ሄዶ ከቤቷ አጠገብ አባትሽ ሐኪም ቤት እንደሆኑ አውቃለሁ፣ እና ልሸኝሽ መኪና ይዣለሁ ልሸኛችሁ እያላን ነበር። እሷ ደግሞ አልፈለግም እኔ ምንም ሰ አባቴ ነገር እኮ ሁለተኛ እንዳታወራ ከማንም እርዳት እንደማልፈልግ ነግሬሃለሁ እያለች ስልኩን ዘጋችበት ማለት ነው። እሱም ደግሞ ተናዶ አለቅሽም፣ ፈተና እየሆንሽ ቤት ነው አገኝሻለሁ፣ የፈለግኩትን እኔ በፈለግኩ መንገድ ያሸንፍሻለሁ እያለ እየፎከረ ነው አሩ ማለት ነው። እንግዲህ ሰላም ደግሞ አሩን ከቤት ሲቀር ምናሴን እየጠየቀች ምናሴ እንግዲህ አሩን ሀና ሀና እያለ ይለዋለ ሰላም ደግሞ ምናሴን ደግሞ ሰላም እሷም ደግሞ አሩን እየበች ታስቸግረዋለች ማለት ነው። እንግዲህ ሰላም ቤት ሲመጣ ለብቻችን መውራት እንችላለው የሆነ ቦታ ብላ ቀጥራ አሩን እዛ ቦታ ተገናኝተው እንግዲህ የፍቅር ጥያቄ አቅርበለታል አቅርባለታል ማለት ነው። እሱም እንግዲህ ለጊዜው መልስ አልመልስም እስኪ እናወራበታለን ብሎ ተስፋ ሰጥቷታል ማለት ነው። ከዚያ እንግዲህ እሱ ሀና ገ ስለሆነ እንትኑ የሆነ ቦታ ሊሄድ ትፋጭልኛለሽ ብሎ እንግዲህ ሰላምሽ ነው ሻውዶ ወደ ነምናሴ መጥቶ ሀና ጋር ለመገናኘት ማለት ነው። ሲመጣ ግን በጣም ደነገጠችው ሀና ከዛ እንዲወጣ እየለመነችው ነበር። ለምንድን ነው የምወጣው? አንድ ነገር ብቻ ልንገርሽ እና እሺ እወጣለሁ እያላት እሱም ምንድን ነው ንገረኝ ስትለው አባትሽን፣ ወጪን የሸፍና ላስክማቸው እያለን ነበር፣ ይህን ነገር ተነጋግረንበታል ስትለው ደግሞ እኔ ካንቺ ምንም ነገር ፈልጌ አይደለም፣ ይህን የማደርገው ለህሊና ነው እያላት ነበር። ሌላ ጊዜ እናወራለን፣ እሺ? አሁን ሰላም ብትመጣ ጥሩ አይፈጠርም፣ ሂድ እያለች ነበር። ብትመጣ እሷ ታዲያ ምን ችግር አለ? የምታውቂው ነገር አንድሽ እንደ እያላን ነበር አይ ሌላ ጊዜ ነግርሃለሁ ብላ አስወጣችሁ ማለት ነው። ከዚያ እንግዲህ ሰላም እና አሩን ማታ ሰዓት ሲመጣ ወደ እነሱ ቤት ምናሴ በተኛበት ሰዓት ሰላምና አሩን ወደ ውጭ ወተው ሰክረው ሲገቡ እንግዲህ እቤት ሲያጣቸው ምናሴ ሁሉንም መኝታ ክላስ ሲያይ የሉም ማለት ነው። ከዛ ሰክረው መጥተው ጧት ላይ እንግዲህ አርፍዳ ተነስታ ሰላም ምን ሆነች ነው ማታ እንደዚህ ከሃሩን ጋር ያሰከራችሁት፣ ነገሩ ምንድን ነው? እያላን ነበር ነበርና ሀና ለምን አልመጣችም? ሲላል አይ እሷ አባቷ ታሟባታል አልመጣችም። እና እና ስለ አባቱ ምን ተምና አገባን ስራው አይደል? እንደ እያለች ነበር ስላል አንቺ ቆይ መሆነች ነው ሰላም፣ ስለ እሷ አባት ስለ እኛ ረብ ነው ምን ነው መቸገድ ያለብን? ወላ ስለ ሀና አባት መታመም ነው መቸገድ ያለብን ሲላት እኔ እኔ ስለ እሷ አባት ምን አገባኝ እኛ አገራ በምን እያፈነው ስትለው ቆየኝ አባት ሳቢ ሆን አታስቢም ግን አላት። ከዚያ በኋላ እንግዲህ ምን ሰር የሚበላን ነው ሰርቼ ልሸር ግን አንቺ እንደ ሰው ብታስቢ ጥሩ ነው ማለት ነው። የምናሴ እኮ የዋህነት፣ የምናሴ አቀኝነት፣ የምናሴ አስተዋይነት በጣም ከባድ ነው ማለት ነው ልጁ ከባድ እና እንግዲህ አስባችሁታል ታለ ሁሉም አባት እንደ አባቶቻችን የቤተሰቦቻችን ነው ማየት ያለብን እሷ ግን ሆዶ ነው እዚያ አላት ስለ ሃና አባት መታመም ዲን ተመሰጣት ማለት ነው። የሰላም ክፍላት እኮ ከዚህ ጋር ደግሞ እንግዲህ እንትናን አሩን እንግዲህ እንደቀጠረችው ወደ ውጭ ሆነ ቦታ ተቀጠረው ሃና መታ ልክዚህ ስኪብራ ሽንኩርት ከተፍ ከተፍ አርጋ እችል ነበር። በፊት ወይ እኮ ሰራ ነበር እናቴ ከ16 ዓመት በፊት ልጇ ጠፍታ ሀቴ ጠፍታ እሷን እያየችን ብላ ታሳለች እና እና መስራት አቆምኩ እንጂ እሰራ ነበር ወያለችን ነበር። ከዚያ በኋላ እንግዲህ አንድ ሁለት እንድትልኝ እፈልጋለሁ አንዬ ያለች እንግዲህ እያተመሳሰለኝ ምንድን ነበር ስትላት፣ አሩን አንቺን እየጠየቀ ነው በየሰዓቱ ስለዚህ አንቺ ጓደኛ እንዳለሽ ንገሪውና ስለኔ መልካምነት እና ጎበዝ እንደሆንኩ እውቀት እንዳለኝ መስራት እንደምችል ነገር ንገሪው ስለኔ መልካምነት እያለቻት ነበር ማለት ነው። አረም ጓደኛ ነኝ ጓደኛ የለኝም አለቻት። አይ ጓደኛ ባይኖር ችግር ሻንቺ ውሸት እኮ መጥፎ ነው፣ እያለቻት ጓደኛ የለኝም ታሹ አይተውሽ ይከታተሉሻል። አንቺ የለኝም በይና ስለኔ መልካም ንገዱ አለቻት ማለት ነው። እሺ ካልሽ ብላ እንግዲህ ተስማምተው ሄደች ማለት ነው። ከዚያ በኋላ እንግዲህ አሩን ሲመጣ

ምናስ እንግዲህ በጣም አስተዋይ ልጅ ነው። እንግዲህ ሀሮ ሀሮ መጥቶ ምንድን ነው ግኝታችሁ ሰፈራችሁ ስትገቡ እያለ ሀናም ሲያፋጠን ሰላምን ሲያፋጠጣት ምንም ግኝታ ምን የለን ምናም ያውች ነበር እና እንድን ነው ግን ሳይኖራችሁ ከሽጋችሁ ሰፈራችሁ የምትገቡት እያለን ነበር። እውነት ለመናገር እኔ ልጅ ላይ ጥሩስ ለሱ ለልጅ ለሀሩን ጥሩ ስሜት አለኝ። በቃ እንደገና ደግሞ የምፈልገው አይነት ወንድ ነው። ሁለተኛ ደግሞ የነጠጠ ባለ ሀብት ልጅ ነው እያለችው ነበር። እሽ እሱ ሳላንቺ ያለው ስሜት ታዲያ እንደዚህ ሆነው እያለን ነበር። አይ ይመስለኛል ግን እርግጠኛ አይደለሁም ማለች። እርግጠኛ ስታይ ነው እንዲህ እንደዚህ ደረም ሰክራችሁ መግባት ደረጃ መደረሳችሁት እያላት ነበር። እና ይህን ነገር ሰብ ይፈጠር እያለን ምን ይፈጠራል እያለችው ነበር። በመልካምነት እኮ መቀራረባችሁን አልጣላን ነገር ግን የሆነ መጥፎ ነገር ቢፈጠርስ እያለች ሲላት እኔ መስሜት የሚገፋፋ አይደለም ህፃላ ያረኩኝ፣ እንዲ እያለች እየተለመጠችው ነበር ማለት ነው። እንግዲህ ተጨቃጨቀ። ምን አስቀምጬልህ ሄድ ያለው ስትለው፣ ይቅርታ አላት ምናሴ። የሚያሳዝን ልጅ ነው ይቅርታ፣ እሺ በቃ አላት ማለት ነው። እንደምናሴ አስተዋይ ልጅ የለም በእውነት። በጣም አስተዋይ ልጅ ነው ማለት ነው። አስባችሁታ፣ እሷ ሴቷ ልጅ አላሰበችውን ወንድ ልጅ ጋር ሰክራ ስትገባ እንግዲህ ተጨነቃቸውን። እሱ ግን ብዙ እርምጃ ሄዶ አሰበ ማለት ነው። በጣም አስተዋይ ልጅ ነው። እንግዲህ ሀና አሩን እያስቸገራት ነው። አባቷም ደግሞ እንግዲህ ሐኪም ቤት ዛዳ ታሽቷቸዋለን። እሷም እንግዲህ አባዬ እያለች የተንከባከበቻቸው ነው። እሷም ደግሞ እሱን ደግሞ እሷ እንድታገባ የሀና አባት ደግሞ ሀና እንድታገባና እንድትወልድ የልጅ ልጅ እንግዲህ እንዲያው ይፈልጋሉ ማለት ነው። ብቻ እንግዲህ ሀኒ በጣም ጉብዝና ጠንካራ ናት። ሀሩን ደግሞ አሁን ሰላም እንግዲህ ምን ምላሽ እንደሚሰጣት አናቅም። እሱ ምን ልቦውን ያለው አናገር ነው። ውድ ቤተሰቦች ቀጣይ እንጠብቃለን በጉጉት ማለት ነው። ሰላም እንግዲህ ሀሩን ትፈልጋለች እሷን፣ መልካም እንድትሆን እና እንድታጠራርባቸው ለሀና ነግራታለች። ሃሮንም እንግዲህ የምታውቀው ነገር እንዳለ ሀና ስለ ሰላም ያለውን ነገር ሀና ተናግረዋለች ማለት ነው ቀጣይ ደግሞ እንጠብቃለን በጉጉት ሀና እንግዲህ ያላትን አቋም እንጠብቃለን በጉጉት ሀና ማለት ጠንካራ